ኢራን በፈረንጆቹ አቆጣጠር 2015 ላይ ከአሜሪካ ጋር የኒውክሌር ስምምነት አድርጋ የነበረ ቢሆንም ዶናልድ ትራምፕ በቀደመው የስልጣን ዘመናቸው ማለትም በ2018 ሀገራቸውን ከስምምነቱ ማስወጣታቸው ይታወሳል። ከሰሞኑን በተለይም እስራኤል በጋዛ እያካሄደችው ካለው ጦርነት ጋር በተያያዘ አሜሪካና ኢራን ወደ ለየለት የኒኩሌር ጦርነት እንዳያስገባቸው የሚያሰጋ ውጥረት ውስጥ ገብተዋል። ውጥረቱ እየተካረረ ባለበት በዚህ ሰዓትም ሁለቱ አገራት ለድርድር እንደሚቀመጡ አስታውቀዋል። ዶናልድ ትራምፕ በትላንትና እለት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኋይት ሐውስ ተቀብለው በተወያዩበት ወቅት አገራቸው አሜሪካ ከኢራን ጋር ከፍተኛ ደረጃ ያለው ሲሉ የጠሩትን የኒኩሌር ድርድር እንደሚጀምሩ አስታውቀዋል። በቴሄራንና ዋሽንግተን መካከል በመጪው ቅዳሜ ከኢራን የኒኩሌር መርሃ ግብር ጋር በተያያዘ ቀጥተኛና ከፍተኛ ደረጃ ያለው ንግግር እንደሚጀመር ትራምፕ አስታውቀዋል። ከኢራን ጋር ቀጥተኛ ውይይት እናደርጋለን፣ እሱንም ጀምረናል ያሉት ትራምፕ፣ በሁለቱ ወገኖች የሚደረገው የቀጥታ ንግግር ካልተሳካ ግን ኢራን ትልቅ ስጋት ውስጥ ትገባለች ሲሉም ጠንከር ያለ ማስጠንቀቂያ ሰጥተዋል ሲል ኒውስዊክ በዘገባው አትቷል። ባለፈው ወር የኢራን ከፍተኛ መሪ አያቶላህ አሊ ካሚኒ ከአሜሪካን የቀረበላቸውን በቀጥታ የእንነጋገር ጥያቄ ውድቅ ካደረጉት በኋላ በኢራን ላይ ወታደራዊ እርምጃ እንደሚወስዱ ትራምፕ መናገራቸው ይታወሳል። እኔ እንደማስበው ከኢራን ጋር የሚደረገው ድርድር የተሳካ ካልሆነ ኢራን ትልቅ አደጋ ላይ የምትወድቅ ይመስለኛል፣ ያሉት ትራምፕ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም፣ እናም ውይይቱ ካልተሳካ በእርግጥ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ሲሉ ተደምጠዋል። ኢራንም በበኩሏ ድርድሩ ትራምፕ እንዳሉት በቀጥታ የሚካሄድ ሳይሆን ቀጥተኛ ባልሆነ መልኩ በመጪው ቅዳሜ በኦማን እንደሚካሄድ ገልጻለች። ይሁን እንጂ በተለይም ትራምፕ ይህንን የዛቻ መልእክት ማስተላለፋቸውን ተከትሎ ኢራን በድርድሩ ላይ ያላት እምነት መቀነሱን የሚያሳይ መልእክት በውጭ ጉዳይ ሚኒስትሯ በኩል አስተላልፋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር የኒውክሌር መርሃ ግብር ላይ የሚደረገውን ቀጥተኛ ድርድር ትርጉም የለች ሲሉ መጥራታቸውን የኢራኑ መህር ኒውስ አስነብቧል። አልጀዚራ ደግሞ ትራምፕ ባለፈው ወር ለኢራኑ መሪ አያቶላህ አሊ ካሚኔ የላኩትን ደብዳቤ ቴሄራን ከኒውክሌር መርሃ ግብሯ ጋር በተገናኘ ድርድር እንድታደርግ አለበለዚያ ግን ከፍተኛ ወታደራዊ እርምጃ ይጠብቃታል ማለታቸውን አስታውሶ የውጭ ጉዳይ ሚኒስትሩ በመግለጫቸው ድርድር ከፈለግ ማስፈራራት ፋይዳው ምንድን ነው? በማለት የዋሽንግተን የድርድር ጥያቄ ቅንነት የሌለው ነው ሲሉ ማጣጣላቸውን ዘግቧል። ይሁን እንጂ ዋሽንግተንና ቴሄራን በመጪው ቅዳሜ በኦማን እንደሚገናኙ አረጋግጠዋል። የኢራን መንግስት ቃል አቀባይ የሆኑት ፋትመህ መሃጀራኒ የኒውክሌር ድርድሩን አስመልክቶ በዛሬው ዕለት በሰጡት መግለጫም የኦማኑ የአሜሪካና የኢራን ድርድር የኢራንን ብሔራዊ ፍላጎት ያከበረና የኢራናውያኑን ፍላጎት ያስጠበቀ ሊሆን እንደሚገባው አሳስበዋል። ድርድሩ የማንም የበላይነት የማይታይበት፣ አሜሪካም ሆኑ ኢራን በእኩል ደረጃ ተቀምጠው የሚደራደሩበት መሆን እንዳለበት ገልጸዋል። በዚህ ተጠባቂ ድርድር ላይ ኢራንን ወክለው የሚሳተፉት የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ሲሆኑ በአሜሪካ በኩል ደግሞ በመካከል በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቴቨን ዊትኮቭ መሆናቸውን ዘጋርዲያን ይዞት በወጣው ዘገባ አስነብቧል። ትራምፕ ድርድሩ ከመደረጉ አስቀድሞ በኢራን ላይ እያሰሙ ያሉትን ማስጠንቀቂያና ዛቻዎችን በተመለከተ ከኢራን በተጨማሪም ሩሲያና ቻይናም ተቃውሟቸውን አሰምተዋል። አሜሪካ በኢራን ላይ ለመፍጠር እየሞከረችው ያለው ዲፕሎማሲያዊ ጫና ተቀባይነት የለውም ሲሉ የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ሊጂያን በዛሬ ዕለት በሰጡት መግለጫ እየተናገሩ ሲሆን ሩሲያም የትራምፕን ዛቻ እና ማስጠንቀቂያዎች በውጭ ጉዳይ ሚኒስትሯ በኩል ማውገዟን አህራም ኦንላይን ዘግቧል። አሁንም ቢሆን ኢራንን በእጅጉ የሚያሳስባት የመተማመን ጉዳይ ነው። ይህም ሆኖ ግን ሀገሪቱ በአሜሪካ ማዕቀቦች ምክንያት የተዳከመው ምጣኔ ሀብቷ ዳግም እንዲያንሰራራ፣ የነዳጅ ማዕቀቡም እንዲነሳላት አጥብቃ ትፈልጋለች። ሮይተርስ ላይ እንደተመላከተው ቀጥተኛ ባልሆነ መንገድ የሚደረገው ውይይት ኢራን የአሜሪካን እውነተኛ አቋም እንድታውቅ ያግዛታል ሲሉ የኢራን መገናኛ ብዙሃን ከፍተኛ ባለስልጣናቱን ዋቢ አድርገው ሰው እየዘገቡ ይገኛሉ። አሜሪካ በዶናልድ ትራምፕ አማካኝነት በኢራን ላይ የሰነዘረችው ዛቻ ለዓመታት ያክል በመናጥ ላይ ያለውን የመካከለኛው ምስራቅ ቀጠና ከፍ ወዳለ ስጋት ውስጥ አስገብቶታል። ከኢራን የሚሰጠው ምላሽም ቢሆን ስጋቱ የበለጠ እንዲሆን አድርጎታል። ይህንን ተከትሎም ኢራን ጎረቤቶቿን አስጠንቅቃለች። የኢራን ማስጠንቀቂያ ምናልባትም አሜሪካ ልታደርስብኝ ትችላለች ላለችው ድብደባ ተባባሪ ቢሆኑ የኢራን ምላሽ ከባድ እንደሚሆን በመግለጽ ነው። ማስጠንቀቂያው ለኩዌት፣ ለተባበሩት አረብ ኤምሬት፣ ኳታር፣ ባህሬንና ቱርክ እንደሆነም ታውቋል። ሀገራቱ የአየር ክልላቸውን ለአሜሪካ ጦር መጠቀሚያነት እንዳያገለግል የሚል ነው። በመካከለኛው ምስራቅ ጠንካራ ክንድ እንዳላት የሚነገርላት ኢራን ጎረቤቶቿ ሊሸከሙት የሚከብዳቸው መዘዝ ይደርስባቸዋል ስትል ማስጠንቀቋን የኢራኑ ተሄራን ኒውስ አስነብቧል። በተደጋጋሚ የትራምፕ ዛቻዎች እየደረሷት ያለችው ኢራን ጎረቤቶቿን በከፍተኛ ስጋትነት ፈርጃ በአይነ ቁራኛ ከመመልከት ባለፈ የአሜሪካ እጅ ከዛም ሊረዝም እንደሚችል በመስጋት ጦሯን በከፍተኛ ተጠንቀቅ እንዲቆም ትዕዛዝ አስተላልፋለች። ከሰሞኑን ደግሞ ኢራን የኒውክሌር የጦር መሳሪያ አቅሟን የሚያሳዩ ምስሎችን ይፋ አድርጋለች። ከኢራን የተለቀቁት እነዚህ ምስሎች የተለያየ አቅምና መጠን ያላቸው ሚሳኤሎችን ያሳያሉ። ኢራን በዚህ ወቅት እነዚህን ምስሎች ይፋ ያደረገችበትን ምክንያት ባትገልጽም የተለያዩ መላምቶች እየተቀመጡ ነው። ከእነዚህም አንዱ አገሪቱ ከአሜሪካና እስራኤል ጋር የገባችበትን ከፍተኛ ውጥረት ተከትሎ ማንኛውም አይነት ጥቃት ቢሰነዘርባት ልትወስድ የምትችለው የአጸፋ እርምጃ ምን ሊመስል እንደሚችል ለመጠቆም ነው የሚል ነው። ኢራን ምስሎቹን ይፋ ያደረገችው ከአሜሪካና ከእስራኤል ጋር ያለው ውጥረት ከፍተኛ በሆነበት ወቅት ሲሆን በተለይም ደግሞ ኢራን ከምትደግፋቸው የሐውቲ አማጽያን ጋር በተያያዘ ውጥረቱ ባየለበት ጊዜ ላይ መሆኑ ይህኛው መላምት ተቀባይነት እንዲኖረው አድርጎታል ሲል ቢቢሲ ዘግቧል። የኢራን የኒውክሌር ግንባታ ድርድር እንዳለ ሆኖ እስራኤል በኢራን የሚደገፈውንና በሊባኖስ የሚንቀሳቀሰውን ሂዝቦላ ለማዳከም ጥቃት እየሰነዘረች መሆኑ፣ ዶናልድ ትራምፕ ኢራን ላይ ጥቃት እንደሚሰነዝሩ ከመዛታቸው እንዲሁም ኢራን በኒውክሌር ግንባታ ዙሪያ ከአሜሪካ ጋር ስምምነት ላይ ካልደረሰች የእጅ አዙር ቀረጥ እንደሚጥሉባት ማስታወቃቸው ኢራንን ወደዚህ መንገድ እንደገፏት ይነገራል። በሌላ በኩል ደግሞ የእስራኤል ጥቃት የኢራንን የሚሳኤል አቅም እያዳከመው እንደሚገኝ የሚነገር ሲሆን ይህንን ተከትሎም ኢራናውያን የአገራቸው አቅም እንደተዳከመ በማሰብ ለመንግስታቸው ያላቸው ድጋፍ እንዳይቀዛቀዝ የሚሳኤል ማቆያዎቹን በማሳየት ሕዝቡ እንዲተማመንበት ማድረግ ማድረግና አሁንም ጠንካራ መንግስት እንደሆነ እንዲሁም አሜሪካንን እንደሚቋቋም ለማሳየት የሚሉት ምክንያቶችም እየተጠቀሱ ይገኛል። የሚሳኤል ከተሞች ከምድር በታች የሚገነቡት ከስለላ መረብ ለመራቅ ሲሆን የአየር ጥቃት ቢሰነዘርባቸው እንኳን በቀላሉ ጉዳት ሊደርስባቸው የማይችሉ መሆናቸውን ይፋ የተደረጉት ምስሎች ያሳያሉ። ኢራን ለአሜሪካና ለእስራኤል ማስተላለፍ የምትፈልገው መልእክት ምንም እንኳን በወታደራዊ መቀመጫዎች ጥቃት ቢሰነዘርባትም የምትሰጠው የአጸፋ ምላሽ ከባድ እንደሆነ ነው። እነዚህ የምድር ውስጥ ወታደራዊ ከተሞች ያሉበት ትክክለኛ ቦታ አለመታወቁ ደግሞ የኢራንን አቅም እና የኒኩሌር ተሸካሚ ሚሳይሎች ክምችት ተገማች እንዳይሆን የሚያደርግ እንደሆነ አልጀዚራ አስነብቧል። ኢራን በረጅም ርቀት ላይ የሚገኙ አገሮችን ኢላማ ማድረግ የሚችሉ የኒኩሌር ሚሳኤሎች እንዳሏት ይነገራል። በተለይም ሻሂድ 136 ቢ ሰው አልባ አውሮፕላኖቿ 40 ኪሎ ሜትር እንደሚጓዙ የኢራን መከላከያ ሚኒስቴር መረጃ ያሳያል። የፔንታጎን ቃል አቀባይ ሻን ፓርናል ይህንን አስመልክተው ባደረጉት ንግግር ኢራን ወይም አጋሮቿ አሜሪካ በቀጠናው ያላትን ፍላጎት የሚገዳደሩ ከሆነ ህዝባችንን ለመከላከል እርምጃ እንወስዳለን ሲሉ ማስጠንቀቃቸው ይታወሳል። ኢራን ከፍተኛ መጠን ያለው የኒኩሌር ማብላያዎችን ማቋ መቋቋም ከጀመረችበት ጊዜ አንስቶ አሜሪካ በኢራን ላይ እጅግ በርካታ ዛቻዎችን እንዲሁም ማዕቀቦችን ስታሸክማት እዚህ ደርሰዋል። ኢራን የኒውክሌር ኃይሏን ለሰላማዊ አገልግሎት ብቻ ነው የምጠቀመው እያለች ዓለም ይወቅልኝ ብትልም አሜሪካና አጋሮቿ የአውሮፓ ሕብረት አባል አገራት ግን ለወታደራዊ አገልግሎት የሚውል ነው በማለት ሲቃወሙ መቆየታቸው ይታወቃል።